መደቃቃት ያልበላኝን ሳክ ኖሬ ኖሬ የበላኝ ጋር ስደርስ አለቀ ጥፍሬ፣ ያለ አገሬ ሰው። ለማንኛውም በማያገባችሁ ምትገቡ ሰዎች አረፉ። እኔ ፈልጌውና ወድጄ እስካደረኩ ድረስ በማይመለከታችሁ አትግቡ። በኋላ በምመለከታችሁ ጉዳይ ላይ ወሬ ይጠፋባችኋልና እኔን ለእኔ ተውኝ። ገና እንደዚህ እንደዚህ ሆና ነው የምታይን ማለት ነው። ከኔ ጋር ሉ ደግሞ አለሁልሽ የሚል ሰው አግኝተሽ ነው። እንደ ሁኔታዎቹን አይተሽ ቀልጠፍ በይ። ማንም መጣ ሄደ ትርጉም የለም ተስፈሪ። ይህ የሚያኮሳትርም ነገር ነው። ማንንም ሰው ባይዘው ኮሳተር ከበር ነው። ቤት ከገቡ በኋላ መኮሳተር ጥቅም እንደሌለው ነው የምነግርሽ። ሄሉ ሳት ገቢ ነው መኮሳተር ከዛ በኋላ እኔም ማላቆ ፍቅረኛ በሰማይ ቤት አለኝ ማለት ነው። ምንድን ነው እኔ በጣም ግራ ገብቶኛል። አረ ነ ያነጋገር፣ ያው ቆንጆ ወንድ እኮ ችግር ነው። ያችንም ያችንም ሲል አፍቃሪው ማን እንደሆነች አይታወቅም። ሄሉ እዬ ለማንኛውም ነቃ በይ ጨረቃ። ፋሚሊዎችን እንግዲህ ይችን ፎቶቸው እንዴት እንደምወድላቸው ወይኔ። በህይወት የምወዱ የሚወዱ ቪዲዮ ከሀይሜ ያለባበስ፣ ከብሩክ ያስተቃቀፍ። ይሄንን ትናንት የመጣውን ግርግር ማለት ነው እርሱት እርሱት፣ በኋላ ታፍራላችሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ አለን። ረሲስ ራሴን አሞኛል ረሲስ። ይህ ይሄ ነገር ግን ፕራንክ ነው ብለሽ ታስብ ያለሽ ወይ ረሲስ? ምንም የሰማሽው ኢንፎርሜሽን የለም ወይ? እስከ ዛሬ ድረስ እኮ ትንሽ ፍንጭ ትሰጭን ነበረ። በአንቺ ተስፋ ነበረኝ ያላችሁ ልጆች አላችሁ ማለት ነው። ውድ ቤተሰቦቼ አትጨነቁ፣ ይሄ ነገር ፕራንክ እንደሆነ አይን ያወጣ ወጣ ፍራንክ ነው። አይሚና ብሩኬ ማለት ነው ለዘላለም ሸምግለው በከዘራ እንመጣላቸዋለን ብለው ቃል ገብተውላቸዋል። ቃል አይታጠፍም። ይሄ ነገር የመጣው ያው ነገር ያቸዋለሁ። ጠዋትም አይሚ ራሷ ለማስተማሪ ኦዲንስን አፍ ለማዘጋት ያመጣችው ነገር ነው። በየቦታው ብሩኬ ቀለበት አርግ፣ ብሩኬ ቀለበት አርግ፣ ያው እሱን የማስከበርና ማስከበርና እሱ እንዲወደድላትም የምታደርገው ጥረት ያው እንግዲህ ታውቃላችሁ ተጀምሮ እስኪ ያልቅ ድረስ ሁሉ ነገር ጦርነት የሚከፈተው በብሩኬ ቤት ነው። ሁሌ ሁሌ ማለት ነው የሆነ ነገር ስታደርግ ብሩኬ ጋር ሰርታ ከዛ ወደ እሷ ነው የሚመጣው። እሱ ደግሞ ውጤታማ እየሆነላት ነው፣ የሰው ደረጃ እየደረሰላት ነው፣ ስኬታማ እየሆነላት ነው። ለብሩክ ምን ያክል አቋምና ቦታ እንዳላት እኔ ለይቼ አይቼ ጨርሻለሁ። ስለ ሃይሜ ማለት ነው ቤተሰብ እስከ ዛሬ ድረስ ታናደደኝ ነበረ። የምታናደኝ ደግሞ ብሩኬን ስለምታናደደው ብቻ ነው፣ ሌላ ነገር አይደለም። በቃ ለምን እሱ የዋ ይሆንላት ለምን እሷ እንዲት ትሆናለች? በቃ ብዬ ብዙ ጊዜ እከራከራለሁ እንጂ እኔ ቀድሜ ቀድሜ ቀድማችሁ የምታቆኝ ሰዎች ስለ ሃይሜ ያለኝን አቋም ታውቃላችሁ። በጣም ነው የምወዳት። በጣም ጀግና ሴት ናት፣ ቆራጥ ሴት ናት። ይህን አውቃለውኝ እና በሩክም የእሷን መስመር ይዞ ስለሄደ በጣም ደስተኛ ነኝ። በጣም ለምን ሜቢ ከሃይሜ ጋር ባይሆን ኖሮ ያው እንደ ሌሎቹ ጓደኞቹ ከዛም ከዛም ከዛም ያው የዋ ስለሆነ ሁሉም ሰው ይቀርበዋል ይቀርባል። እሱ ሃይሚ ግን እንደዚህ አይነት ቦታ ላይ በጣም ቆንጣጣ ሴት ናት። አሁን ስለወደዳ ሳይሆን ብሩኬ የሚያወራው እሷን ፀባይ ስለወደዳት አሁን ስለወደዳ ስላፈቅራት ነው የሚያወራው ብለን እናስባለን። ከዛ በፊት ግን ምንም አይነት ግንኙነት ሳይኖረው ሃይሚን ሃይሚ ትንሿ የተንቢበሏት በጣም ታታሪ ናት፣ ጎበዝ ናት። ራሷን ለመቀየር እነሱ እንኳን እዚህ ደረጃ እንዲደርሱ ሀሰን ሞቤ፣ ብሩኬ እሷ አራት ሆነው በነበሩበት ሰዓት በሚሰሩ ሰዓት በጣም ነበር ሞራል ምሰጣቸው እንዲሰሩ እንዲለወጡ ማለት ነው። በዛን ሰዓት እንግዲህ ፍቅር አልነበረም። ያው ውስጣቸውን አናቅም፣ ግን ፍቅር አልነበራቸው እኛ ስገነም እስከምናውቀው ድረስ ቅርብ ጊዜ ነው ሲጀመር ፍቅረኛሞች መሆናቸውን እኛ ያወቅ ነው። አሁንማ በቃ ይፋ ሆኗል። ኦልሬዲ እናንተ ዝም ብላቸው ቀለበት አርግ ፍቅር ክንግለጽ እንዴ? ፍቅር እኮ ካፍ ካፍ ካፍ የተግባር ነው የሚበልጠው። አሁን እስኪ ብሩኬ የተግባር ስራ ምንድን ነው የቀረበት ለሴት ልጅ ለአንድ ፍቅረኛ ለምትባል ሴት የሚገባትን ነገር ምንድን ነው የቀረው እስኪ ንገሩኝ ምን ቀርቶታል እስኪ ይህን ቀረው ብሩኬ በሉና እስኪ ንገሩኝ ይሄ አፈቅርሻለሁ ብሎ ቀለበት ማድረግ ምናምን ይሄ ያፍ ነው ያፍ ወሬ እኮ ነው መጀመሪያ በተግባር በተግባር አፍቅረሹ ወደሹ ያለውን ነገር ቦታሽን ስታቂ ነው ሀይኔ አሁን ቦታዋን እያወቀች ነው ቦታዋን እያስተካከለች ነው ምክንያቱም ብሩኬ ለእኔ ምን አይነት ቦታ አለው ምን ስንት ቻሌንጅ ያቀረበች፣ በነገራችን ላይ በጣም ብዙ ቻሌንጅ። ከብዙ ቻሌንጆች ውስጥ ያላለፉትን ያላለፉትን ያላለፈበትን አስተያየት ስሰጠው ያለፈበትን ደስ ብሎኛል ስትለው እውነት። ዝም ብላቸው፣ እስኪ ከኋላ ጀምራቸው፣ መነሻዋን ጀምራቸው። እስኪ እዩት፣ እስኪ የምታደርገው ነገር። እውነት እውነት፣ በጣም ጠንካራ ሴት ናት። የምሬን ነው። እግዚአብሔርን እዩዋት፣ ዝም ብላቸው። በምን በነገራችን ላይ በፊትም እንዲህ የሚላ ሰው ይበዛል ግን ደግሞ እንዲህ ስትሰራ ምን እናደድባት ልጆች አለን እኔ እናደድባታለሁ እውነቱን ነው የምናገረው ግን የምናደድባት ፕራንኩ እንድታቆም ነው ሌላ ነገር አይደለም ልክ እንዲህ የሚለኝ ሰው አለ ብላ እንድትተው ስትተው ወደ ሰላም ይመልሳሉ ብሩኬ ሲናደድ በጣም ተስፋ ይቆርጣል በዛ መካከል እንዳታጣው ፈራለሁ እሷ ጥሩ ነገር ለማምጣት ስትሰራ እሱ ደግሞ እዚህ ተስፋ እንዲቆርጥ አልፈልግም በእርግጥ አይዲያ እሷ ነች የምታመጣው፣ ግን አይዲያውን የምታመጣው እሱ ደግሞ አንድ አይዲያ ዞ ሲመጣ ሰብስክራይብ እስከ ማንሳት ድረስ ነው የሚሄዱት። ይሄ ደግሞ ማለት ሀይሜን እንወዳለን ባይዎች ብሩኬን የሚጠሉ ሰዎች ናቸው። በብሩክ በኩል ደግሞ ጥላቻ ያለበት ሰው የለም ማንም። ሀይሜንም ብሩኬንም እኩል ነው የሚወዱት። በብሩክ በኩል ብዙ እህቶች አሉ፣ ብዙ በጣም ስነ ምግባራቸው ፉል የሆነ። በሀይሚ በኩል ደግሞ አራት ሶስት ናቸው። በጣም ሀይሜን አበልጠው ይወዷታል። ለምን ወደዷት አለ የሚወደዷት ግን ደግሞ ብሩክ የሆነ አይዲያ ዘ ስመጣ በቃ በጣም ጦርነት የሚከፍቱ አሉ። ስራ ነው ብለው ዝም አይሉም። ሃይሜስ ትላንትና ይሄንን ስራ ብላ ስታመጣው ጀግኔት ሄጅበት በርችበት እንደዚህ ግን አይባልም አይባልም፣ ስራ ነው እናውቃለን። ለብሩክ ጊዜ ማንም እንደዚህ የሚል የለም፣ ሲሰድቦ ሲረጡት ነው። ባለፈው እንኳን ባመጣው ፕራንክ፣ እሱንም ተናግሮ ማለት ነው እና የሶስት ቀን አራት ቀን ፕራንክ የመጣው በሀይሜ ነው በሌላ በማንም አይደለም። ሶስት ቀን አራት ቀን ፕራንክ ያመጣችው እሷ ነች። ሶ ይሄንን ልጁን ደግሞ እንዴት እንደተዋወቀችው ፈጣሪ ነው የሚያውቀው። ግን ምንም አይነት ነገር የላትም እሷ አሁንም ቢሆን ያለውን ነገር ለማወቅ በቃ እያንዳንዱ ነገሮችን ይሄ ቀለበት በሚለው ዙሪያ ወይ ብሩኬ የሚናገረው ነገር አለ የሆነ ማውጣት የፈለገችውን ነገር ማለት ነው በተግባር እያስወጣች ነው እንጂ ምንም ከብሩኬ ጋር ተቀያይማ ወይም ደግሞ መለያየት ፈልግ አይደለም። ቤተሰብ እኔ የምጠይቁ ልጆች ማለት ነው ፊቷ ትክክል አይደለም እውነቷን ነው ምናምን። በፍጹም እንዴ አንድም ቀን እስኪ ከብሩኬ ጋር መች ሰዓት ተለያይታ ነው? እሷ እሱን አራት ወር ጊዜ የምሰጠው እንኳን አይደለም። አልፈልግህም እያለችው ማለት ነው። አልፈልግህም ነው ደሞ ያለችው። ብትፈልገው እንኳን መቼ ጊዜ የሰጠችው? እሷ ጊዜ የምሰጠው ለብሩኬ ነው። ቀዳሚው፣ ቀዳሚ ብሩኬ ነው ማለት እኮ ነው። እዚጋ ቀላል ነው። እና ውድ ቤተሰቦቼ ባትረበሹ በጣም መልካም ነው። ምክንያቱም ፊቷ ካራክተሩን መስራት አለባት። ለዛ ነው ቤተሰብ ስለነብሩኬ ይህን ይመስላል ያልኳቸው ማለት ነው። ሌላው እንግዲህ ሲንደር ለዋ ብሎ ያወጣላት ሰውዬም ከእንትና ጋር ማን ነበር ስሟ ሰማ ጠፋኝ ቆንጆ ጥሩ ስራ እየሰሩ ነው ባይዘባይ ማለት ነው ሄሉዬ ግን እዚህ ጋር ማለት ነው የምነግርሽ ነገር ቢኖር ማለት ነው ያመጣ ያመጣ የተሻለ ሊሆን ይችላል ግን ደግሞ እውነት እውነት ይሄ ሰውዬ በአጠገብሽ ሰውዬ ልበለው ወጣት ልበለው እውነት በዙሪያው ያለውን ነገር ይሄ ዝንብ ዝንብ ጥንብ አንሳ ምናምን ምናምን የሚባል ነገር ከሌለ እንደው ሰብሰብ ብቲ በጣም የተሻለ ነው ብዬ አስባለሁ። እኔም እንደ እኔ እስከ ዛሬ ካየውልሽ እስከ ዛሬ እስከ ዛሬ ከምታመጫቸው የስራ አጋሮችሽ ከዚህ ጋር እስከ መጨረሻ ድረስ ብሰሪ በጣም የተሻለ ነው። አእምሮ ብሻል ሄዱ ብሻል እውነት ይለያል። ሌላውን ባላቅም ማለት ነው። ስለ ስራ ነው ያወራሁት። ቤተሰብ ሌላ ነገር አላልኩም። ሌላውን ነገር እነሱ ናቸው የሚተዋወቁት። ግን ስለ ስራ በጣም ሄዱ ብሻል ሄዱ ይመችሽ ። አላዛርን ደግሞ ውለታውን ክፈዩ። በቃ ሌላ ምንም ማድረግ አይቻልም። ነው እንዴት ነው? እኔ አልገባኝ የሚነሱ ነገር ተለያይተው ነው እንዴት ነው? እሱም ያላዛርን ማወጣት በጣም ደስ ይላል። ቀስ ብሎ ውልቅ እንደሌላው ወንድ እንደዚህ አልቅሼ እንደዚህ ሆኜ እንዲህ አድርጌላት ምናምን ሳይል ለጥ ብሎ እናቱ ጋር ደብሮኛል፣ ከፍቶኛል ከዛ በቃ አለቀ። ሄዱም ደግሞ ወደዚህ እንደዚህ ጥምጥም ማለት በጣም ጥሩ ነው። ብቸኝነት እንደብቀሽበታል። ብዙ ነገርሽን፣ ችግርሽን ችግር ስላችሁ የገንዘብ ወይም ደግሞ የሌላ አይደለም፣ ዝም ብላችሁ ሰዋታችሁ የምትቸገሩበት ጊዜ የለም። ያ ያን ነገር በዚህ ሰውዬ ተደብቃለች፣ በዚህ ሰውዬ ተደስታለች፣ ስቃለች። ምንም ቢሆን ምን ከላይም ቢሆን ማለት ነው፣ የውስጡ ፈጣሪ ነው የሚያውቀው። ሰው ጠቅላል ሰብሰብ ብለማለት ማለት ብታስቢ ምን ይመስልሻል? በእርግጥ አኪያልሽ በጣም ጥሩ ነው። ማን አለ አጠገብ? ሰው አለ አፍቃሪ? ያለህ ጥሩ ጥያቄ ነው እየጠይቅሻለሽው። አፕሬሽት አድርጓት፣ ቤተሰብ ማለት ነው ፑሽ አድርጓት። ከዚህ ልጅ ጋር ተአምሯት ቡሽ አድርጓት። እውነት የመሬን ነው እስኪ ባለቤቱን እስኪ እሷ ባለቤት ሆና ልጆቼ አባውራዬ ትበል እስኪ እንደ ሴቶቹ ማለት ነው ሶ እኔ እንጃ እንግዲህ አላቅም ባግረ ወንዱን ባላቅም። ይሄ ልጅ የዋህ ነገር ይመስላል። ጀስት ከእሷ ጋር የሚሄድ ይመስለኛል፣ የወደዳትም ይመስለኛል ሳየው። በእርግጥ ወንድ ልጅ እንዲ መግለጽ ይከብዳል እና ግን እሷ ስለምታቅም በዙሪያው እስኪ የሄሉ ቤተሰቦች ፑሽ አድርጉ። ይሄ ማለት ሶሻል ሚዲያ ላይ እንደዚህ አይነት ነገር ምን አይነት ተጽዕኖ እንዳለ ታውቃላችሁ። ይሄ እንደዚህ ፑሽ ማድረጉ ምናምን ምን አይነት ሞራል እንደሚሰጥ ምናምን ታውቃላችሁ አይደለ? ሰው እስኪ ሄሉን ከዚህ ልጅ ጋር እንዴት ነው እናጣምራት? ምን ምን ይመስላችኋል? የሄሉ ቤተሰቦች እስኪ ኮመንት ስር ጻፉ። የሄሉ ቤተሰቦች ኮመንት ስር ጻፉ ትኖራላችሁ ለሄሉ ያላቸው አመለካከት ከጨረቃ ፋሚሊ ማለት ነው እኔ ብዙ ጊዜ የጨረቃ ፋሚሊን ስለምሰራ የሌላ ሰው ቤተሰብ ብዙም የለኝም ብዬ ነው የማስበው ምክንያቱም ሁሉም የጨረቃ ፋሚሊ ነው ማውራው የምናገረውም ቪዲዮ ስ ስለሆነ ስለ እነሱ ነው ሀሳብ የሚሰጠው ማለት ነውና ያላቸውን ሀሳብ ስ ግለጹ ምን ይመስላችኋል ቱጃሩ ደግሞ ዱባይ ትናንትና እንዴት አልሄ እንዴት ቀረ እንዴ ሙሽራው እየተባለ ቀውጥ የሆኑ ባካችሁኝ እኔ ካሜራ ማን ሆኜ ሳይመችኝ ቀርቶ ነው። ዱባይ ገብቼ ልክ ቡቡ ፎቶ የተነሳበት ጋር ቆሜ በምልክት በሎኬሽን ነግሮኝ ቡቡ ሄ ፎቶ እዚህ ጋ ተነስችላቸዋለሁ ብሎ እንግዲህ ዱባይ መግባቱን አሳውቆናል ማለት ነው። ማራኪ በዚህ መልኩ ፏፍሽ ብሎ እንግዲህ ሙሽራ አንደኛ ሙሽራ ሲመኝ ነበር ከአንድ አመት በፊት በስለት በስለት በአንድ አመት ሙሉ ሲወራ ሲወራ የነበረ ተፈጸመ። ዱባይ ገብተዋል። አብርሽም፣ ሩታም፣ ሜሬም፣ ነጽኬም ዳኔም ተከስተዋል። ዱባይ ላይ በዚህ ሙቀት በዚህን ግብግብ በስማ ሙቀቱ እኮ አይጣል ነው። አሁን በጣም ነው የሚሞቀው። ዞ ሰው ያው የሙቀት ልብስ መስላችኋል፣ እንግዲህ ተመችቷችኋል ማለት ነው። ማራኪ ሚስቱ ግን ለምን ይዟት አልሄደም? ትኬት ካርድ፣ ወይኔ እስከሚመለስ ደስ ገማ ጋር ነው የምትሆነው። ቤኪ ጋር፣ ከቤኪ ነው የምትሆነው። ቤኪ ምርጥ ሰው እና ለማንኛውም በዚህ መልኩ ዱባይ ገብተናል ብሎ ፖስቷል ማለት ነው። በጽጌም ተለኳል ሻንጣቸውን እየጎትቶ ምናምን ሲገቡ በጣም ደስ የሚል ቆይታ ይኖርላቸው እንግዲህ። ሰርጋችሁን ውብ ያደርገው። አድራሻ ከሰጣችሁን እንጠይቃቸዋለን። አብሽር፣ ምንም ችግር የለ። አሁን አሁን ረመዳን የለም ምንም የለም። ያው የኛ ጾም አላለቅም፣ ጾም ነው ግን ሄደን አይተናችሁ ምናምን እንመለሳለን። ያው ማታ ነው የዚ ሀገር ፕሮግራም፣ ማታ ነው የዚ ሀገር ፕሮግራም ፓርቲ ሰርግ ምናምን ሲደረግ ያው ማታ ነው ማታ ላይ ደግሞ የኛ ጾም ይፈታል ማለት ነው ኤንዌይስ ማራኪ በዚህ መልኩ እንግዲህ የብሩኬን አይነት መኪና ተደግፏል ይዘህና ሳብ አርጋት በሜሴጅ ወደ አዲስ አበባ ላካት ና አንተን ፈሳስ ብያል እንግዲህ የአብርሃምን ሰርግ ቡታጀራ መርገጥ ነው በነገራችን ላይ ሰርጉ ድምቅ ያለ ሰርግ ነው የአብርሃም የሆነው ምክንያቱም ከአሁን ጀምሮ ነው ዝግጅቱ ትዚህ ላችኋል ጋሽዬ፣ እኮ አስር አስር ከብት ነው ማርደው ብሏል። ወይኔ ጉድ ይታረዳል አስር ከብት። ለማንኛውም የምናየ ይሆናል። ጋሽዬም አስር ከብት ካረደ ማለት ነው ሀይሚና ብሩኬንም በዛው ዳር ያደርጋቸው። እንደዛ ይሻላል። አሁን ብሩኬ በቅርቡ ቤት ይገዛል። ኦ ማይ ጋድ ቤት ይገዛል ብሩኬ በቅርቡ። ሰምታችኋላ ያ ለሀይሚ ሰፕራይዝ ያላት ማለት ነው። እና እንጠብቃለን። ለማንኛውም ይሄ ብራንክ በሰላም ይለቅ እና ይሄን ይመስላል። ዛሬ ንሽላችሁ መጣት ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ቤተሰብ መሆን ትችላላችሁ። ሮታና አብርሃምን አላየናቸውም። ይግቡ አይግቡ አናቅም ብላችሁ ነበረ ረ ገብተዋል እንዴ? ትናንት ያው ትናንት ማታ ነው የተለቀቀው መሰለኝ ቪዲዮቸው። አዎ ማታ ነው የተለቀቀው፣ ያው ማታ የተለቀቀው ገብተዋል። እና ማርክ ለምን የለም ምናምን ስትሉ ያው እሱ ካሜራ ማን ስለነበረ አልቻልኩም ነበረ ብሎ ፖስቷል ማለት ነው። ዛሬ ማታ ይመጣል እሱም በተራው ማለት ነው። እንግዲህ ያልተጠበቀ ሰው የተጠበቀው ሰው ሳይሆን ያልተጠበቀው ሰው ነው። ዱባይ ላይ የሄደው ለሰርጉ፣ እኛ የጠበቅ ናቸው በፍጹም የሉም። ሩታና አብርሃም ሲገናኙ ዱባይ ላይ ሄደው ቀለበት እንደሚያደርጉ ቃል ሲገቡ የነበሩ ሰዎች ዛሬ ላይ የሉም ማለት ነው። ያው እንግዲህ ቡታጀራ ላይ እንጠብቃቸዋለን። ምንም ማለት አደለም። ያው የተባለው ግን አንደኛ ጊዜ ብሆን ብሎ የተመኘው ሄዷል። ገብቷል። መግባቱን ልነግራችሁ የመጣሁት ማለት ነው። የስ የማራኪ ቤተሰቦች፣ ላይክ፣ ሰብስክራይብ፣ ሼር አድርጉኝ። ሁለት መቶ ሺህ አስገቡኝ። አመሰግናለሁ። መልካሙ ሁሉ እመኝላችኋለሁ። የጨረቃ ፋሚሊ ማታ በሰላም እያምጣልን እላለሁ ማለት ነው። ቪዲዮ ከወደዳችሁት ሼር አድርጉልኝ። ባይ ባይ። እወዳችኋለሁ።